ምዕራፍ 23 ትክክለኛ ፍርድ። ሐሰተኛ ወሬ አትቀበል። የዓመፅ ምስክርም ትሆን ዘንድ ከዓመፀኛ ጋር አትቀመጥ። ለዓመፅ ከብዙ ሰው ጋር አንድ አትሁን። ፍርድንም ለማጣመም ከብዙ ሰው ጋር አትጨመር። በፍርድ ለድሃው አትራራ የጠላትህን በሬ ወይም አህያውን ጠፍቶ ብታገኘው ፈጽሞ መልስለት የጠላትህን አህያ ከጭነቱ በታች ወድቆ ብታገኘው አትለፈው ነገር ግን ከእርሱ ጋር ለማንሳት እርዳው በፍርድ የድሃውን ፍርድ አታጣም ከአመጽ ፍርድ ሁሉ ራቅ በደል የሌለበትና ጻድቅን አትግደል፣ ኀጢአተኛውንም በመማለጃ አታድን። መማለጃን አትቀበል፤ መማለጃ የዐይናማዎችን ዐይን ያሳውራልና እውነተኛ ቃልንም ያጣምማልና። በስደተኛው ግፍ አታድርጉ፤ እናንተ በግብፅ ምድር ስደተኞች ስለ ነበራችሁ የስደተኛ ነፍስ እንዴት እንደሆነች አውቃችኋልና። ሰባተኛው ዓመትና ሰባተኛው ቀን። ስድስት ዓመት ምድርህን ዝራ ፍሬዋንም ማግባ። በሰባተኛው ዓመት ግን ታዋት አሳርፋትም። የሕዝብህን የሕዝብህም ድኾች ይበሉታል። እነርሱ ያስቀሩትንም የሜዳ እንስሳ ይብላ። እንዲሁም የወይንህን በወይራህ አድርግ። ስድስት ቀን ሥራህን ሁሉ ሥራ በሬህና አህያህ ያርፉ ዘንድ ለባሪያም ልጅ ለመጻተኛው እረፍት ይሆን ዘንድ በሰባተኛው ቀን እረፍት እረፍ። ያልፏችሁን ነገር ሁሉ ጠብቁ። የሌሎችንም አማልክት ስም አትጥሩ፣ ከአፋችሁም አይሰማ። ሦስቱ አበይት በዓላት በአመት ሦስት ጊዜ በዓል አድርጉልኝ። የቂጣውን በዓል ጠብቁ፣ በአዲስ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝኋችሁ ሰባት ቀን ቂጣ ትበላላችሁ። በፊቴ ባዶ እጅህን አትታይ። በእርሻም የምትዘራትን የፍሬህን በኵራት የመከር በዓል ዓመቱ ሲያልቅ ፍሬህን ከእርሻ ባከማቸ ጊዜ የመክተቻውን በዓል ጠብቅ። በዓመት ሦስት ጊዜ በአንተ ዘንድ ያለው ወንድ ሁሉ በአምላክህ በእግዚአብሔር ፊት ይታይ። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የበዓሌን ስብ እስኪነጋ አይደር። የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት አምጣ። ጠቦትን በእናቱ ወተት አትቀቅል። የተስፋዋን ምድር እንደሚወርሱ የተሰጠ ቃል ኪዳን በመንገድ ይጠብቅ ዘንድ ወዳዘጋጀው ለም ስፍራ ያገባ ዘንድ እነሆ እኔ መላእኬን በፊትህ እልካለሁ። ራስህን ጠብቅ ስማው፣ እምቢም አትበለው። ስሜ በእርሱ ስለሆነ ይቅር አይልህምና። አንተ ግን ቃሌን ብትሰማ ያልሁህንም ሁሉ ብታደርግ ጠላቶችህን እጥላቸዋለሁ፣ የሚቃወሙህንም እቃወማለሁ። መልአኬ በፊትህ ይሄዳልና ወደ አሞሬናውያን፣ ወደ ቄጤያውያን፣ ወደ ፌሪዜዋውያን ወደ ከነዓናውያን ወደ ጌርጌሴዋውያን ወደ ኢዮናውያን ወደ ኢያቡሴዋውያንም ያገባሃል። እኔም አጠፋቸዋለሁ። ለአማልክቶቻቸው አትስገድ፣ አታመልካቸውም፣ እንደ ሥራቸውም አትሥራ። ነገር ግን ፈጽመህ አፍርሳቸው፣ ምስሎቻቸውንም ሰባብራቸው። አምላክህንም እግዚአብሔርን ታመልካለ። እኔ እህልህና ወይንህን ውሃንም እባርካለሁ። በሽታንም ካንተ አርቃለሁ። በምድርህም መካን ወይም የማይወልድ አይኖርም። የዘመንህም ቁጥር እሞላለሁ። በፊትህ መፈራትን እሰዳለሁ። የምትሄድበትንም ሕዝብ ሁሉ ጠላቶችህንም ሁሉ እንዲሸሹለህ አደርጋለሁ። በፊትህም ተርብን እሰዳለሁ። አሞራዊውንም፣ ኤዋዊውንም፣ ከነዓናዊውንም ቄጤዮናውያንም ከፊትህ ያባርራቸዋል። ምድር ባድማ እንዳትሆን የምድር አራዊትም እንዳይበዙብህ በአንድ ዓመት አላባርራቸውም። ነገር ግን እስክትበዛ ምድርንም እስክትወርስ ድረስ ጥቂት በጥቂት አባርራቸዋለሁ። ድንበርህንም ከኤርትራ ባሕር እስከ ፍልስጤም ባሕር ከምድረ በዳም እስከ ታላቁ እስከ ኤፍራጠስ ወንዝ ድረስ አሰፋለሁ። በምድር የሚኖሩትን በእጅህ እጥላለሁና ከአንተም አስወጣቸዋለሁ። ከእነርሱም ከአማልክቶቻቸው ጋር ቃል ኪዳን አታድርግ። እኔን እንድትበድል እንዳያደርጉ በሃገርህ ላይ አይቀመጡ አማልክቶቻቸውንም ብታመልክ ወጥመድ ይሆኑብሃልና